አሜሪካ የኢራንን የኒውክሊየር ተቋም በቦምብ ደበደበች። የዩናይትድ ኪንግደም ጠቅላይ ሚኒስቴር ቴሄራን ወደ ዲፕሎማሲያዊ ውይይት መምጣት አለባታሉ። የቀድሞው የዛምቢያ ፕሬዚዳንት ከቀብር አፈጻጸም ስነ ስርዓት ጋር በተያያዘ አለመግባባት በደቡብ አፍሪካ ቀብራቸው ሊፈጸም መሆኑ ተገለጸ የሚሉ ለዕለቱ የመራርጥንላችሁን ዘገባዎች ይዘንላችሁ ቀርበናል። በድጋሚ አብራችሁን ቆዩ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮ ቁም ነገር የዩቲዩብ ቻናል ዝግጅት ክፍል የአክብሮት ሰላምታችን እያቀረብን የዕለቱ አሁናዊ ሰበር መረጃዎችና ዘገባዎችን ይዘንላችሁ ቀርበናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ቪዲዮውን ላይክ ሼር በማድረግ መረጃዎች ለሌሎች እንዲደርስ እንድታደርጉ በአክብሮት እንጠይቃለን። በየዕለቱ የሚወጡ አዳዲስ መረጃዎችና ሰበር ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አሜሪካ የኢራንን የኒውክሌር ተቋማት በቦምብ ደበደበች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን ሶስት የኒውክሌር ተቋማት ላይ የቦምብ ድብደባ ማፈጸሙን ይፋ አድርገዋል። ከጥቃቱ አንድ ቀን ቀደም ብሎ ፕሬዚዳንቱ ለመካከለኛው ምስራቅ ግጭት የሁለት ሳምንት ጊዜ ሰጠው የነበረ ቢሆንም ከተቀመጠው ቀነ ገደብ ቀደም ብሎ የአሜሪካ ጦር ሌሊቱን በኢራን ኒውክሌር ተቋማት ላይ የቦምብ ጥቃት ፈጽሟል። ይህ የአሜሪካ ጥቃት በኢራንና በእስራኤል መካከል ያለውን ግጭት እንዳያባብሰው ተሰግቷል። ፕሬዚዳንት ትራምፕ በሰጡት አጭር መግለጫ ፎርዶ፣ ኢስፋሃን እና ናታንዝ የሚባሉ እጅግ አደገኛ ተቋማት ስም ዓለም ለዓመታት ሲሰማቸው ኖሯል። ዛሬ ለዓለምና ለመካከለኛው መስራቅ ሰላም ሲባል አሜሪካ በእነዚህ ተቋማት ላይ ከፍተኛ ጥቃት ፈጽማለች ሲሉ ተናግረዋል። ፕሬዚዳንቱ አክለውም የጥቃቱ ዓላማ የኢራንን የኒክሌር ማበልጸግ አቅም በማዳከም በመካከለኛው ምስራቅ መንግስት መራሹን ሽብርተኝነት ማስቆሙ መሆኑን ገልጸዋል። ፕሬዚዳንት ትራምፕ አስታውሱ በርካታ ኢላማዎች ገና ይቀሩናል በሁሉም መመዘኛ የዛሬ ምሽቱ ከባዱና ደግሞ በጣም አደገኛ ነበር ፕሬዚዳንቱ በዚህ ንግግራቸው ሰላም በፍጥነት የማይመጣ ከሆነ ወደ ሌሎች ኢላማዎቻችን በፍጥነትና በክህሎት እንሄዳለን ሲሉ ዝተዋል አሜሪካ ምሽቱን ጥቃት ከፈጸመችባቸው የኒውክሌር ተቋማት አንዱ ከመሬት በታች 300 ጫማ በታች በእጅጉ የተገነባው እንደሆነ የሚነገርለት ፎርዶ በስድስት የባንከር በስተር ቦምቦች ጥቃት የተፈጸመበት ሲሆን በጥቃቱ የደረሰው ጉዳት ግን እስካሁን አልታወቀም የደረሰው ጉዳት የደረሰውን ጉዳት በተመለከተ ኢራን በአሜሪካ ጥቃት የደረሰው ጉዳት እዚህ ግባ የሚባል አለመሆኑን ገልጻ ፎርዶ ጣቢያ ላይ መጠነኛ ጉዳት ከመድረሱ ውጭ ሁሉም የዩራኒየም ቅመሞች ደህንነታቸው ወደ ተጠበቀ ቦታ የተወሰዱ መሆናቸውን እየገለጸች ትገኛለች። ጥቃቱን ተከትሎ የኢራን ውጭ ጉዳይ ሚኒስቴር ሰይድ አባስ አራጊቺ የአሜሪካ ጥቃት አስከፊ ሲሉ አውግዘዋል። ኢራን ለዋላዊነቷን ለመጠበቅ ሁሉንም አማራጮች እንደምትከተል ተናግረዋል። ውጭ ጉዳይ ሚኒስቴሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ላይ ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው። እያንዳንዱና ሁሉም የተባበሩት መንግስታት አባል አገራት በዚህ እጅግ አደገኛ ሕገወጥና የወንጀል ባህሪ ሊደናግጡ ይገባል ሲሉ ጽፈዋል። አራጊቼ ያክለውም የዩናይትድ ስቴትስ መንግስት የመንግስታቱ ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥሰት ፈጽማለች ሲሉ ኮንነዋል። በተያያዘ ዘገባ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካ የፈጸመችውን ጥቃት አደገኛ ማባባስ ሲሉ የገለጹት ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው፣ በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስቴር ቴሄራን ወደ ዲፕሎማሲ ውይይት መምጣት አለባት ሲሉ ተናገሩ። የዩናይትድ ኪንግደም ጠቅላይ ሚኒስቴር ኬይር ስተርመር የኢራን የኒክሌር መርሃግብር የዓለም ከባድ ስጋት መሆኑን ገልጸው ስጋቱን ለመቀነስ አሜሪካ እርምጃ ወስዳለች ሲሉ ድጋፋቸውን ገልጸዋል። ጠቅላይ ሚኒስቴሩ በመግለጫቸው የኢራን የኒክሌር መርሃግብር ለዓለም አቀፍ ደህንነት ትልቅ ስጋት ነው ኢራን የኒውክሌር የጦር መሳሪያ እንድታበለጽግ በፍጹም አይፈቀድላትም። እናም አሜሪካ ያንን ስጋት ለመቀነስ እርምጃ ወስዳለች ሲሉ አሜሪካንን ተከላክለዋል። በመካከለኛው ምስራቅ ያለው ሁኔታ ተለዋዋጭ በመሆኑ ለአካባቢው መረጋጋት ቅድሚያ የሚሰጠው ጉዳይ ነው። ኢራን ወደ ድርድር ጠረጴዛ እንድትመለስና ይህን ቀውስ ለማስወገድ ዲፕሎማሲያዊ መፍትሔ እንድትፈልግ እንጠይቃለን ብለዋል። ከመካከለኛው ምስራቅ ዘገባ ስንወጣ ከወደ ዛምቢያ ወደ ተሰማው አስገራሚና አሳዛኝ ዘገባ እናልፋለን። የቀድሞ የዛምቢያ ፕሬዝዳንት ከቀብር አፈጻጸም ስነ ስርዓት ጋር በተያያዘ አለመግባባት ቀብራቸው በደቡብ አፍሪካ ሊፈጸም መሆኑ ተነገረ። የቀድሞ የዛምቢያ ፕሬዝዳንት የነበሩት ኤዲጋርድ ቹንጓዋ ሉንጉ በቤተሰቦቻቸውና በዛምቢያ መንግስት መካከል ከቀብር አፈጻጸም ስነ ስርዓት ጋር በተያያዘ የተፈጠረውን አለመግባባት ተከትሎ የቀድሞው ዛምቢያ ፕሬዝዳንት ኤዲጋርድ ሉንጉ የቀብር ስነ ስርዓት በደቡብ አፍሪካ እንደሚፈጸም ቤተሰቦቻቸው ገለጹ። ቤተሰቦቻቸው የቀድሞው ፕሬዝዳንት አስክሬን ከደቡብ አፍሪካ ወደ ዛምቢያ እንዲሄድ ፈቃደኛ ባለመሆናቸው በአገሪቱ ታውጆ የነበረውን ብሔራዊ የሐዘን ቀን የሀገሪቱ ፕሬዝዳንት ሂቺሊማ እንዲያጠር ትዕዛዝ ሰጥተዋል። የቀብር ስነ ስርዓታቸው በዛምቢያ መዲና ሉሳካ እሁድ ይፈጸማል ተብሎ ታቅዶ የነበረ ቢሆንም በዛምቢያ መንግስትና በቤተሰቦቻቸው መካከል በተፈጠሩ አለመግባባት ቤተሰቦቻቸው ሉንጉ በጆሃንስበርግ በክብርና በሰላም እንደሚቀበሩ አስታውቋል። ቤተሰቦቻቸው ባስተላለፉት መልእክት የሉንጉ ደጋፊዎች፣ ጓደኞች እና ወዳጆች ስለ ተረዳችሁን እናመሰግናለን። የቀብር ስነ ስርዓቱን አፈጻጸም በተመለከተ የተደረጉ ስምምነቶችን መንግስት በመጣሱ የሉንጉ ቀብር እዚሁ ደቡብ አፍሪካ እንዲፈጸም ወስነናል ሲሉ ተናግረዋል። የሌላ ሀገር ቀድሞ መሪ የቀብር ስነ ስርዓት በደቡብ አፍሪካ ሲፈጸም ይህ በታሪክ የመጀመሪያው ነው። ሉንጉ እንደ አውሮፓውያን አቆጣጠር ከ2016 እስከ 2021 ዛምቢያን በፕሬዝዳንትነት የመሩ መሆናቸው ይታወሳል። ክቡራን አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁን ልባዊ ምስጋናችን እያቀረብን ጤና ይስጥልን።